ማሻአላህ በሉት እስኪ ስታዩት ባረከላህ በሉት እስኪ ስታዩት ጀማሪ ነውና ለትዳር ህይወት ማሻአላህ በሏት እስኪ ስታዩት ማሻአላህ በሏት እስኪ ስታዩት ጀማሪ ናትና ለትዳር ህይወት አሸወይና ወይነ አሸወይና የወይነ አሸወይና ማለት ተከድር ወንድሜ አሸወይና ወይነ አሸወይና የወይነ አሸወይና ወይነ አሸወይና የወይነ የከድሬንናት አሸወይና የወይነ በቀ በይበሏት አሸወይና የወይነ እንደ ሀለ ቆንጆ አሸወይና የወይነ የህንን ሸበላ አሸወይና የወይን ማኑ ለጃሏት አሸወይና የወይን። ሰላም ሰላም ሰላም፣ ውዴ የተከበራችሁ የሌይላ ኤንድ የመሀመድ ቤተሰቦች፣ እጅግ በጣም በሚያምር ሁኔታ ለየት ያለ ሰርግ እያየን እንገኛለን። እንግዲህ ዛሬ በጣም በጣም በጣም የምላሽ ጊዜ ነበርና በምላሹ ጊዜ ምን ተፈጠረ ምን ተከሰተ የሚለውን የምናይ ይሆናል። ቤተዘመዱ በሙሉ ተሰብስቦ እንደዚህ ያማረ የደመቀና የሸበራረቀ ሰርግ እንትን እያሉ ይገኛሉ ማለት ነው። ያው ድምፁ ትንሽ ስለሚረብሽ እንግዲህ በኛው ድምፅ መተናል ማለት ነው። የከድር ቤተሰቦች እንዲሁም ደግሞ የሙሽሪት ቤተሰቦች እንኳን ደስ አላችሁ። ባረከላሁ ለኩማ ወባረከ አለይኩማ ወጀማ አበይነኩም ፊል ኸይር እችን ያማረች ቀን እንኳን ለዚህ አበቃችሁ ማለት ነው። ትዳራችሁ ያማረ የሰመረ ይሁን እንላለን። እንግዲህ ሙሽሪትም በሚያምር በሀገረኛ ባህል ልብስ ለብሳ ሙሽራውም እንግዲህ በሀገረኛ ባህል ልብስ ለብሰው እየጨፈሩ እየዘለሉ አለማቸውን እያጣጣሙ ይገኛሉ። ይመርባችሁ ውለዱ ክበዱ ብለናል። እንኳን ደስ አላችሁ ብለናል። እንግዲህ በዚህ ቪዲዮ ላይ በጣም በጣም ሀገራችንን ለማስታወስ ካለባበስ ጀምሮ ሚዜዎቹም፣ እንዲሁም ደግሞ አጃቢዎቹም በቃ በጣም ደስ ይላሉ። እውነት ለመናገር እንጀራ ሲጋገር ቡና ሲፈላ አባዋራው ደግሞ እንጨት እየፈለጠ አጃቢዎቹም ደግሞ እንግዲህ እንደምታያቸው ሸብረብ እያሉ ሙሽሮቹን አጅበው እየቀወጡት ይገኛሉ ማለት ነው እና በጣም በጣም ነው ደስ የሚለው እውነት ለመናገር ሁላችንም ለዝች ቀን ላገባችሁት፣ አላህ ሱብሃነ ወተዓላ ጥሩን ህይወት በትዳራችሁ ያማረ የሰመረ ወላችሁ ከብዳችሁ በልጆቻችሁ የምትደሰቱ እችን ቀን ደግሞ ያልገጠማችሁ እንሻአላህ አላሁ ስብሓን ወታላ ሰዋል ይሁን ሰዋሌህ ለሰዋሌህ ይወፍቃችሁ፣ ማለት ነው። ደስተኛ ህይወት ትዳር አንዱ የኢማን ግማሽ ነው። ቤትን ሙሉ ያደርጋል። ዝርዮችን ያፈራል። ደስተኛ ትሆኛለሽ፣ ሙሉ ሴት ትሆኛለሽ፣ ሙሉ ወንድ ትሆናለህ ማለት ነው። ጥሩ ጥሩ ህይወት ካጋጠመ እንግዲህ እዚህ ጋ ላይ ሙሽራው እንደምናየው ወደ መዝናኛ ቦታ ላይ ሽርን ጉድ ብለው ምን እያደረጉ ነው? እንጨታቸውን ይሄውላችሁ እንግዲህ፣ በለው ፍለጠው፣ እንዴት ያዘው እንግዲህ ይኸው ላችሁ አገራችን ላይ ባህላችን። አሁን እንደዚህ ያለ እንጨት ተፈልጦ ተፈልጦ የሚደረገው ለምንድን ነው? ወጥ ይሰራበታል፣ እንጀራ ይጋገርበታል፣ ንፍሮ ይቀቀልበታል፣ ገንፎ ይገነፋል። አረ ምኑ ቅጡ! አረ ምኑ ቅጡ! ወጥ ይሰራበታል እንዴ! ይሄው እንግዲህ ሙሽሪትም ደግሞ ያው የሴት ወጉን ረከቦ ቱኒሳ ጀበናው ከፊት ለፊት ደግሞ እንዴ ሙጌር አለ፣ ሊቆረስ ማለት ነው። እንደገና ደግሞ ምጣድ አለ፣ ሊጥ ምናምን ተዘጋጅቷል። አሁን እሱን የእኛ ሴት የእኛ ሙሽራ የእኛ ጀግና ታሰፋዋለች ማለት ነው። ከዛ እንዴት ነው ላጥ ላጥ ላጥ ታረግና ቅቤውን ቀባ ቀባ ቀባ። አራንቱዬ አራ በሞቴ አረንዶ አፈር ሲሆን አረንዶ ውዱ አረንዶ አጠንትና ድሮ ኮንዶ በድሮ በነበረ ጊዜ የሚሉት እሜቴ አንቱዬ አንቺ ተባብለው ተከባብረው አሁን ያያ ጊዜ ከየት ይመጣል? ሁሉ ሆያ ሆየ የሆነ ነገር መከባበር የጠፋበት ነገር። ለማንኛውም የኔወድ ወንድም አላስፋኖ ታላ ትዳርህን ያማረ የሰመረ ያድርግልህ፣ የምትዋደዱ የምትፈቃቀሩ፣ ሚስትህን የምታከብር እሷም ደግሞ የኔወድህት አንቺም የምትከባበሪ የምትፈቃቀሪ በትዳርሽ ደሰኛ ሆኝ ላለ ሆኝን፣ የመልካም ምኞቴን ቡናው እንግዲህ ፈላ። አዎ፣ በረካ ሁኝ፣ በረካ ሁኝ። ለካማ አድርጋ ነው፣ እንዴት ተጋቡ! አረረረረ፣ እንዴ! አሁን እንግዲህ በረካ ሁኝ፣ ክበሪ ትዳራችን ይመር እያልክ አረ መረቀ ኮንቴ አረ ማሻ አላህ ተባረከላህ። አላህ ስብሓን ወተዓላ ያሳምርላችሁ። እውነት እንዴት በጣም ደስ ይላሉ ማለት ነው። ፏፈክት ብለው እሷም እንግዲህ ይሄው እንጀራውን አሰፋችሁ አሰፋችሁ። ረረረረ ሙሽሪት ሙሽር ሙሽርዬ ሙሽር መሄዷ ነው። ሙሽር መሄዷ ነው። ከእናት ከአባቷ ቤት መሰናበቷ ነው። ሙሽር ሄደች ሄደች ሙሽር ሄደች ሄደች ጋራ ጋራውን ሸንተረሩን ሄደች ሄደች ሄደች ሙሽር መሄዷ ነው ሙሽር መሄዷ ነው። ከእናት ከአባቷ ቤት መሰናበቷ ነው አ እናቴ አጎበስ አሰፋችሁ፣ ይኸው እንግዲህ አሁን ይሄ እንግዲህ እንጀራ የተንሰፈሰፈ እንጀራ፣ ቡናው እዛ ተቀምጧል። እንደገና ደግሞ አቧራው ደግሞ የወላችሁ እንግዲህ ቀረበለት ው ቢላዋ የለ እንደዚህ የከተማ ነገር ብጥስጥስ፣ የለም የለም። ታይ ታይ፣ ማነሽ ታይ ታይ፣ እንዴ ቢረሳ ብርሳ እናቴ አሾቃችንን

እንዲው ይ አሁን የኒያማት እንዲው በነበሩ ጊዜ ማለት ነው። እንዲው የኒያማት እንግዲህ አስቡት የኔ አማትና እናት ያገቡበት ጊዜ፣ እንግዲህ አስቡት ዲያቦ ቢጥሉልን ብለን በአህያ ነበር። ቸባርጊው ቸባርጊው እያለ ሙሽራው አህያይቱን ጫና አርጎ ዲያቦ መንገድ ላይ እያነጠፍን የምንቀበልበት ጊዜ። አሁን ይችን ይችን ምረሽ ሴት አለሽ የለሽም? ይችንም ያላደረግሽ አለሽ የለሽም? እኛ የጥንቶቹ ነን። እውነት እውነቱን እንነጋገር ብዬ ነው። እና አሁን ጊዜ እስኪ ተመልከቷቸው ፏፍንድሽ ብለው ደስ በሚል ሁኔታ አባዋራው ደግሞ እንግዲህ ይኸው ለአራት ነው ለአምስት እናቴ የሚቆራረሰው። እሷም እንግዲህ ጀበናዋን፣ ሴት እኮ የሚያምርባት ቤቷን ሞቅ ሞቅ ስታደርግ፣ ቡና ሲፈላ ደግሞ እንደው ቤት ሆን ብሎ ይሞቃል ማለት ነው እና ፍቅር ሰላም ሲኖር በጣም ደስ ይላል። የውላችሁ እንግዲህ ጀበናዋን ይዛ ቀዳች። አረ እንደው ማሻ አላህ ቱቱቱቱ ብለናል። ባረከላህ ለኩም ወባረከ ዐለይኩም ጀማአ በይነኩም ፊል ኸይር። በድጋሚ ተዳሩ ያማረ የሰመረ ይሁን። ማሻ አላህ በሏት እስኪ ስታዩዋት። ባረከላህ በሏት እስኪ ስታዩዋት ጀማሪ ናትና ለትዳር ህይወት ማሻ ማሻአላህ በሉት እስኪ ስታዩት ማሻአላህ በሉት እስኪ ስታዩት ጀማሪ ነውና ለትዳር ህይወት እያሉ እንግዲህ ሄው እየቀወጡት ነው የቤተ ዘመዱ እንትን ይሄ ፋሽን የመጣ እሳት ተለኩሶ ምናምን እንደ ጊም ላይት ተደርጎ የልብ ቅርጽ ይሰራና እዛ ላይ በቃ እንትን ይላሉ ማለት ነው። ይሄው በጉ እንግዲህ ተነዳ። ዘመድ አዝማዱ ይሄው አጅቧል። እንግዲህ ተመልከቱ። አሁን ፊት ለፊት የሚነደው እንትን ይሄንን እያዩ እየቀወጡት ይገኛሉ። እንዲህ ነው ማለት ነው። ዱንያ መቼም ምዝች ምድር ላይ ስንኖር ሞትና ትዳር አይቀርም። ትዳር ደግሞ አንድ ሰው በቃ አድጎ ለዚህ ወግ ማዕረግ መድረስ ምንኛ መታደል ነው እና አልሐምዱሊላ አላህ ስብሐነሁ ወተዓላ ሁላችንንም የየራሳችንን እርዝቅ አላ ሰጥቶን በደስታ የምንኖር ያድርገን። ውድ የቻናላችን ቤተሰቦች እንግዲህ ደስታችንን ተካፈሉ ለማለት ነው በአጭር አማርኛ። እጅግ በጣም ደስ የሚል የገጠር ያገራችን ሰርግ ወግና ባህሉን የጠበቀ እንደዛ ሆኗል ማለት ነው። እስኪዋቸው ሲያምሩ ማለት ነው። በደስታ እየቦረቁ በደስታ እየዘለሉ ይገኛሉ። ሙሽሪትና ሙሽራውም እንግዲህ ደስ የሚል ትዳር ሕይወት ይሁንላችሁ። ቤተ ዘመዱም ደስተኛ ሕይወትን ሰጥቷችሁ ዳግመኛ ዳሩ ውለዱ። የዛሬ አመት የልጆች የልጅ እናትና አባት ሆነው በደስታ የምናያቸው ይሆናል። ማሻ አላህ ተባረከላ ማሻ አላህ እየዘለሉ ነው። እነሱም እየቀወጡት ነው። ያው እንግዲህ ሰርግ በሀገራችን ላይ ሆኖ የማይደሰት የልጁን ወግና ማድረግ እድሜና ጤና ሰጥቶት የሚያዩ ቤተሰብ ትልቁ አለሙን ነው የሚያዩ ማለት ነው። እና በዚህ አጋጣሚ ደግሞ እንኳን ለዚህ አበቃ ከድራችን፣ እህታችንም እንኳን ለዚህ አበቃሽ ጥሩ ህይወትን ደስታን የምትኖሩ ያደርጋችሁ እንላለን። ማሻአላህ በጣም ነው ደስ የሚለው። እዚህ ፓርት ላይ በተለይ ፏፍንትሽ ብለው ምን አባቱንስ ዱኒያ ነው አይደለም? አዎ ዱኒያ አስራት ሞላም ይላሉ። ስለዚህ የሰው ልጅ ደግሞ በደስታው ቀን ያልተደሰተ መቼ ሊደሰት ነው? ደስታ እንዲህ ነው ማለት ነው። ዱኒያ ታሄዳለች፣ ትመጣለች ዋናው ነገር የሰው ልጅ ሰላም መሆኑ ነው ማለት ነው። እና እጅግ እጅግ በጣም በጣም ነው ደስ የሚለው። በድጋሜ ተዳራችሁን አላህ ያሳምርላችሁ እንላለን። ቻናሉንም ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ውዴ ቻናላችን ቤተሰቦች፣ ሙሽሪት እንግዲህ ከእናት ከአባቷ ቤት ወደ ባሏ ቤት ዱቅ ብላለች ማለት ነው። አዎ በጣም ነው የሚያምረው። እኔ እዚህ ላይ በጣም አምሯል። ዘና ፈታ ብለውበታል፣ ቦርቀውበታል። እንደዛ ነው ማለት ነው እና እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ይሄውላችሁ ማለት ነው ሙሽሪትና ሙሽራው ተነስተው ዱብ ዱብ አሉ ኦኦኦ እዚጋ ላይ እንግዲህ ሄው ኬኩ ተቆረሰ፣ ቀለበቱ ተደረገ። ረረረረረረረረረ ሙሽር ሙሽርዬ ሙሽር ሙሽርዬ ሙሽር መሄዷ ነው ከእናት ከአባቷ ቤት መሰናበቷ ነው ሙሽር ሙሽርዬ ሙሽር መሄዷ ነው ከእናት ከአባቷ ቤት መሰናበቷ ነው።

አሞየነ ሸሁ አሸወይና የወይነ የከድሬ ነህናት አሸወይና የወይነ በቀ በይበሏት አሸወይና የወይነ ማኖለጃለሽ አሸወይና የወይነ እየተባለ ያው እንግዲህ ትዳራቸው በዝሁ የሚያምር ሆኗል ማለት ነው። ውድ ቻናላችን ቤተሰቦች አይክ ሰብስክራይብ እያደረጋቸው አበረታቱን። በቀጣይ ፓርት እንግዲህ በሌላ እስከምንገናኝ ሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።